አረ ፍቅር ፍቅር ፍቅር ማንገደለ ሰላም፣ ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? ደና ናችሁ ወይ? ላይክ፣ ሼር በማድረግ ይሄ ቪዲዮ ለሁሉም ይረስ ማለት ነው። የሆነውን እንኳን ሆነ እንኳን ሆነ ብሩኬ የሚጽፈው ራሱ ጠፍቶበት በጣም ተናዷል ማለት ነው። ሀይሚዬ ግን እኔ ይሄንን ካንቺ አልጠብቅም። ከዳኒ ጋር እንግዲህ ዛሬ ቀለበት ሊያስርላት ፏብትን እያሉ ነው ማለት ነው። ቡራዬ ግን እንግዲህ ወንድ ልጅ ይላል እንግዲህ ቆረጠልኝ፣ ነው እንዴ ቡራዬ? ሀይሚዬ ግን ለቀልድም ቢሆን እንደዚህ አይነት ነገር አይደረግም። እኔ በጣም ነው ያዘንኩት፣ ብሩኬም በጣም አዝኗል ማለት ነው። እንዴት ለኦዲየንሶቻችሁ እንኳን ክብር የላችሁም? ቀለበት ቀልድ ነው እንዴ? ቡታጅራ ልጆች ግን በጣም አባሳችሁት ማለት ነው እንዴ! እንዴት ይሄንን ያንን የመሰለ ፍቅራችሁን ያንን የመሰለ ኢንጆይን ዱባይ ድረስ ስታደረጉ እንዴት ቀለበት ልታደርግ ቻለ? ሀይሚዬ ሀይሚዬማ የሆነ ነገር ተደርጎባት እንጂ እውነቴን ነው። ይሄንን ቁመተ ሸበላ ይዛ እንዴት ያንን ዳኒን ትመኛለች? አረ በጣም ከባድ ነው ለፈራጁም ማለት ነው። እና ስለ ሩታ ደግሞ በጣም ብዙ ልጆች ለምትጠይቁ ልጆች ማለት ነው እንግዲህ ሩትዬ ይችን የመሰለ ልጅ እንደምትወልድልን ባለሙ ተስፋንን። ሩታ ነብሰ ጡር አይደለችም፣ ሆዷ እየጠፋ ነው ምናምን ለምትሉ ቂጥ ከሆነ ወደኋላ ይሄዳል፣ ልጅ ከሆነ ይወልዳል ይላል ያገሬ ሰው። ስለዚህ አትጨውጭቋት፣ በቃ ሩታዬን ተፋጧት እንዴ ዛሬ በአዲስ ቪዲዮ ሊመጡ ይችላሉ ማለት ነው። ሩትዬ የኛ ጀግና፣ የሚዲያው መሪ፣ የኛ ልዕልት። እህቶቼ እስኪ ተዋት፣ ተፋቷት። ለሁሉም ጊዜ ያለው መቼም። እስኪ ሆድሽ ያለውን አውጪ ምናምን በቃ ምንድን ነው የከፋሽ? የከፋትን እሷ ታውቀዋለች። ሩትዬ የከፋትን ተዋት በቃ ሩትዬን ተዋት እስኪ በቃ ተዋት። እና ሩትዬ እኔ መልካም ስቀሽ እንደምትመጪ ብዙ ልጆች እንግዲህ ደውለውላታል፣ ማለት ነው ቤተሰብዬ፣ በጥያቄያችሁ መሰረት ሩት እንዴት ናት ለምትሉ ደህና ነኝ ብላለች፣ ማለት ነው። በሌላ ፕሮግራም እንገናኝ። ባይ ባይ